የኢትዮጵያ ንግድ ባንክ ሴቶች ቡድን 26 ጨዋታዎችን አድርጎ 18ቱን አሸንፎ ምንም ጨዋታ ሳይሸንፍ የኢትዮጵያ ፕሪምየር ሊግ ሻምፒዮን መሆኑ ይታወሳል። የአሰልጣኝ ብርሃኑ ግዛው ስብስብ ከ2013 ጀምሮ ባለፉት አምስት ዓመታት የልጉን ዋንጫ ለማንም አላስቀመሰም። በአጠቃላይ 8 የፕሪምየር ሊግ ዋንጫዎችንም ነው ያሸንፈው። ስኬታማው ቡድን ዛሬ ከሐዋሳ ከተማ አዲስ አበባ ሲገባ ደማቅ አቀባበልም ተደርጎለታል። የቡድኑ አባላትም በአዲስ አበባ ጎዳናዎች ድላቸውን አክብረዋል። አቀባበሉ በኢትዮጵያ ንግድ ባንክ ዋና ጽፈት ቤትም ቀጥሎ ለባለድሎቹ የአበባ ጉንጉን ተበርክቶላቸዋል። በየከተማው ብሔርንበት ቁጥር የኢትዮጵያ ንግድ ባንክን እንዲያስታውሱ እንዲነሳ የሚያደርጉ ድምቀቶች ናቸውእና ይህንን ደጋግመው የሚያቀናጁን እንድል ስላበሰራችሁን ለዚህ ድል ስላበቃችሁን በባንኩ ስም እና በቦርዱ ስም አመስገን እንፈልጋለሁ። በድጋሚ የቡድኑ አባላትም በተደረገላቸው የሞቀ አቀባበል ደስ መሰኘታቸውን ገልጸዋል። አልጠበቅንም። እንደዚህ ከሌላው ጊዜ በተሻለ በጥሩ አቀባበል ነው የተቀበሉን። ያው ለሴት ልጅ ያላቸውን ክብር ነው የሚያሳየው። ሁልጊዜ እነሱ በምናመጣቸው ድሎቹ ሁሉ ክሬዲት ይሰጡናል እና በዚህ ደግሞ በጣም ደስተኞች ነን። ሁልጊዜ ይሄ ተቋም ወይም ይሄ ክለብ ምንም ነገር በተለይ ሻምፒዮን የሚለውን ነገር በጣም የሚል ምኞት አለኝ እና በጣም እናመሰግናለን። በዚህ አጋጣሚ እንደዚህ አይነት ድባብ ለመጀመሪያ ጊዜ ነው ሳይ እና በጣም ነው ደስ ያለኝ። ማለት እየተሻሻለ ነው የሴቱ ኳስ ብዬ አስባለሁ። ደስ የሚል ደስታ ነው የተሰማኝ ዛሬ። ይህን አጋጣሚ በሕይወት ያገኙት ሁለቴ ነው። አፍሪካ ዋንጫ ባሳለፍን ጊዜ የዛሬ 13 ዓመት ዛሬ ደግሞ ይህን ነገር ሲደገም ምን ያህል መስራት እንደሚያኮራና ሰው ሰርቶ እንዲ ሲከበር ሰው ሰርቶ ደግሞ እንዲ ሲወደድ እጅግ በጣም ደስ ይላል። ይሄንን ላደረጉት በሙሉ ምስጋና የማቀርቡ ነው በደንብ የምፈልገው እዚህ ላይ የቡድኑ አማካኝ ሰናይት ቦጋለ ስኬት በልዩነት ይነሳል። በ2005 ከደደቢት ጋር ለመጀመሪያ ጊዜ የሊጉ ሻምፒዮን የነበረችው ሰናይት ዘንድሮ አስረኛ የፕሪሚየር ሊግ ዋንጫዋን ነው ያሳካችው። እድለኛ ምነኝም በጣምም ደስተኛም ነኝ። አስር ጊዜ ዋንጫ መብላት ማለት በጣም ከባድ ነገር ነው እና እድለኝነቴም ደስ ይለኛል። ያው ሰርተ ከሰራ ብዙ ነገር ካረክ አይደለም አስር ዋንጫ ምንም ዋንጫ ያው ምንም ዋንጫ ማሳካት ትችላለህ ብዬ አስባለሁ። ደስ ብሎኛለች። የኢትዮጵያ ፕሪምየር ሊግ መልከ ብዙ ነው። እንደ ኢትዮጵያ ንግድ ባንክ ያሉት ክለቦች ለተጫዋቾቻቸው የሚያስፈልገውን በማድረግ አይታሙም። በአንጻሩ የተጫዋቾችን የላብ ዋጋ የሚቀሙ ክለቦች አሉ። ይህ ሊታረም የሚገባው ጉዳይ እንደሆነም የኢትዮጵያ ንግድ ባንክ የቡድን አባላት ይናገራሉ። እውነት ለመናገር በተለይ እንደዚህ ሴት ተጫዋቾች ላይ የሚሰሩ ነገሮች በጣም አሳፋሪ ናቸው ብዬ ነው ማስበው። ምክንያቱም እንደ ክለብ ክለብ ብለን ብለው ተጫዋችን ከያዙ ተገቢ የሆኑ ነገሮች መደረግ መቻል አለባቸው። ምክንያቱም እነዚህ ልጆች ብዙ ነገሮቻቸውን አጥተው ነው ወደዚህ ሙያ የሚመጡት ባኒስስ ለምን አንተውም? በዚህ ደረጃ ፕሪሚየር ሊጉ ማውረድ፣ በዚህ ደረጃ በሴት ልጅ መጫወት፣ ዳቦ መንገድ ላይ ሲለምኑ ስታያቸው፣ እንደገና ደግሞ በተጨማሪ ደመወዝ የስምንት ወር አልተከፈለንም ብሎ ሲያለቅሱ ምን ማለት ነው ብዬ ነው የማስበው። ና እንዲሚያረግ ስራ አስጋጅ፣ እንዲሚያደረግ ቦርድ፣ እንዲሚያረግ አመራር ሚኒስ ሊሰማው ይችላል። እና አባካችሁ ይህን እናታርጉ። እች ሀገር የሴትም ናት፣ እች ሀገር የወጣት ናት፣ እች ሀገር ታዳጊ ናት። ሀገርን መበደል ነው ብዬ ነው ማስበው። የኢትዮጵያ ንግድ ባንክ የፕሪምየር ሊጉ አሸናፊ መሆኑን ተከትሎ በካፍ ሻምፒዮንስ ሊግ የሴካፋ ዞን ማጣሪያ ለአምስተኛ ጊዜ የሚሳተፍ ይሆናል። ቡድኑ በዚህ ውድድር ያለፈው ዓመት ሻምፒዮን መሆኑም አይዘነጋም።